ይህ በጣም የሚያምር ቂጣ ማለት ነው እስማ ለስለስ ያለ ቂጣ በጣም የሚያምር ቂጣ በቀላሉ ቤታችን ውስጥ የምንሰራ ማለት ነው ሞክር እትወዱታላችሁ በጣም ዛሬ የማሳያችሁ ኩብዝ ጣዋ አረቦች ጣዋ ቁርስ የሚመገቡት ማለት ነው እዚህ ጋር ዱቄት አለኝ ቡኒው ዱቄትና ነጭ ዱቄት ማለት ነው ሰዎች ስለማይፈልጉ ነጭ ዱቄት ብቻ እዚህ ጋር ትንሽ እየ ስኳር እጠቀማለሁ። ጨው ግዴታ ነው። እዚህ ጋር ትንሽ እየዘይት ይህንን በእጃችን እናዋዷን ነው ማለት ነው። እና አንድ እንቁላል እዚህ ጋር አለኝ ጨምሩም ባጨምሩም ችግር የለውም። እንቁላል ግዴታ አይደለም። እኔ ስለምፈልግ ብቻ ነው፣ ግን ከለሩን ያሳምረዋል ቢጨምር ማለት ነው። ጾም ከሆነ ደግሞ ባጨምሩ አሪፍ ነው። እዚህ ጋር ውሃ አለኝ ትንሿ። ቀላል ነው በቃ። ለቁርስ በቀላሉ በፈለግነው ነገር ሰርተን መብላት እንችላለን። እንቁላል ፍርፍርም እንደ እንጀራ ይዛ ጣብቀንበት በክሬምም አድርገን ማለት ነው። ይሄንን በደረቁ ማበቃት ሳናላላ ማለት ነው። በጣም ባርኬ ነው ያሽውት። እሽቱን በጣም ነው እሽት ይፈልጋል ሲታሽ በጣም ልስልስ ያለ ቂጣ ነው የሚሆነው፣ ማለት ነው። እሺ ይፈልጋል እንዴት ነው ለዚህ ሽቶ አለ? ይሄ ደግሞ አሁን ቆራርጠን አብረን ነው። ይሄው ሊጣችን በዚህ መልኩ እሽት ነው።

ይሄ በዚህ መልኩ ዳንጭ ይጨርሻል ማለት ነው። እዚህ ላይ ድርድር አረገውና ይሄንን ለተወሰነ ለአምስት ደቂቃ ቢያንስ ለአምስት ደቂቃ እንደዚህ ሽፍና አድርገን እናስቀምጠዋለን። ኩፋ የለም ያው እርሾች ስለሌለው ማለት ነው። እንደዚህ ሽፍና አድርገን ስናስቀምጡት ምርጥ ቄጣ ስለሚወጣው ማለት ነው። ይሄው ከአስር ደቂቃ በኋላ ተመልሰን መተናል ማለት ነው። አንጌጣችንን እንዳመጣለን ማለት ነው። ከላይ ዘይት እቀባዋለሁ ውጣታችን ግላለች ማለት ነው። ዘይት ከላይ ይታያችሁ እንዴት እንደሚነፈው። ወጥ ማለት ነው።